እኔ ኦርቶዶክስ ቤተክርስቲያንን ትቶ የሚሄድ ሰው ኦርቶዶክስን ካለማወቅ ነው። የኦርቶዶክስን ትምህርቶች ካለመረዳት ነው። ምክንያቱም እኔ በኦርቶዶክስ ቤተክርስቲያን ውስጥ ድሮ ሳድግ ሄዳለው ቤተክርስቲያን፣ ቅዳሴ ምን እንደሆነ አላውቅም፣ ለምን አልጠይቅም። ቤተክርስቲያን እመላለሳለሁ፣ ግን ብዙ ብዙ ክፍተቶች ነበሩ። አሁን ተመልሽ ቅዳሴ የግዕዙን ትርጓሜ ያውቃለሁ። ስለዚህ አሁን ከነበረኝ ሁሉ ኤክስፒሪየንሶች ወደኋላ ተመልሸ ሳይ እንደ ኦርቶዶክስ ቤተክርስቲያን ከመሐሌት ከቅዳሴ ጀምሮ ክርስቶስ ወርሺፕ የሚደረግበት ቤተክርስቲያን አላየውም። ከዛ ዲስካቨሪ ያደረኩት ደግሞ ምንድን ነው? ሄድ ኦፍ ቸርች ኢዝ ክራይስት። ኦርቶዶክስ ቤተክርስቲያን ውስጥ አሁን ፕሮቴስታንቶች ይተቻሉ አይደለም ብለው፣ በፍጹም ሄድ ኦፍ ቸርች ኢዝ ክራይስት። ስለዚህ ይህንን አጭር መልእክት ነው ማስተላለፍ ፈልገው። እኔ ኦርቶዶክስ ሲሆን አንተ ያመንከው ኢየሱስ ሰይጣን ነው ተብያርም ኦርቶዶክስ ሆንኩት። እሱም አምኖን ኢየሱስ ይዥን የገባሁት እሱ ኢየሱስን ይዥን የገባሁት ገባችሁ። እሱን ኢየሱስን ለምን እዛ ውነት አላልቀጠር ግን ብትለኝ እዛ መለያየት አለ፣ ጥላ አለ፣ ክርክር አለ። ስለዚህ እኔ ፍሬያማ መሆን እፈልጋለሁ። ግንዱ ላይ ሆኜ ፍሬያማ መሆን እፈልጋለሁ ፍሬያማ መሆን እፈልጋለሁ ወንድሜ መቆረጥ አልፈልግም። መች እንደምቆረጥ አላቅም። አሁን ግን መግሌታችሁን ጥላችሁ እየተንከራትታችሁ ያለ አንድ ሌላ ቦታ አንድ ኤ ቸርች፣ አንድ ቢ ቸርች፣ አንድ ሲ ቸርች እየገባችሁ ያላችሁ ሰዎች ኑ፣ ወደዚህ ወደ ተዋህዶ ቤተክርስቲያን ኑ፣ ወደዚህ ወደ ቅዱስ ቤተክርስቲያን። እውነትን ነው ምላችሁ፣ ኑ ወደዚች ቤተክርስቲያን ናት ጌታም የሚያውቀው ዛሬ እንዴት ፊቴ ምን ይወሳ እንደሆነ ከሰውነት ያቋያር ምነግራችሁ እውነት ኑረዚስ ቅዱስ ቤተክርስቲያን እውነቴን ነው ምላችሁ። እውነተኛ የሆነው ክርስቶስ ኢየሱስ ከድንግል ማርያም ሥጋ ነስቶ የመጣ ክርስቶስ ኢየሱስ የዘላለምን ሕይወት ወደ መጣ ወደ አገኛችሁበት ክርስቶስ ኢየሱስ ቅዱስ ወደ ተጋደሉበት ቅዱስ ወደ ተጋደሉበት ራሳቸው በዚህ ወደ ተጠበሱበት ስለ ክርስቶስ ብለው መከራ ወደ በሉበት ወደ ተጋደሉበት ወደዚህ ቅዱስ ኑ፣ ህብረት እናርግ፣ ኑ ግንዱ ላይ እንጣበቅ፣ ኑ ዛፍ ንኑ ኑ እንጣበቅ፣ ቅርንጫፋችን እዛ ላይ ፍራማ ይሁን። ሁለት ነው እምላችሁ፣ ፍራማ ንሁን። እኔ የስሜትን አይደለም፣ ኦርቶዶክሳውያን እንዲወዱኝ አይደለም። እግዚአብሔር ምስክሬ በእውነት ነው እምላችሁ። በእውነት እኔ የዲግሪ የዲግሪ የአንድ ዲግሪ ባለቤት ነኝ። አንድ ዲግሪ በቴዎሎጂ አንድ ዲግሪ ባለቤት ነኝ።